እንድሪያስ ማለት ጽኑ በኩር ማለት ነው። ሐዋርያው እንድርያስ የቅዱስ ጴጥሮስ ወንድም ነው። ከሐዋርያት አስቀድሞ በመጀመሪያ የተጠራው እንድርያስ ነው። በመጀመሪያ የመጥምቁ ዮሐንስ ደቀ መዝሙር የነበረ ቢሆንም መጥምቁ የጌታችን መንገድ ሲጠርግና ስለ ክርስቶስም ሲሰብክ ስለሰማው በዚያው የጌታችን ደቀ መዝሙር ሆነ ለሐዋርያነት ለመጀመሪያ ጊዜ ከወንድሙ ከጴጥሮስ ጋር ከአሳ አጥማጅነት ወደ ሰው አጥማጅነት ማለትም ለወንጌል አገልግሎት ወይንም ለሐዋርያነት ተመርጧል። ቅዱስ እንድርያስም ከሰው ጋር ፈጥኖ የመግባባት ችሎታ ስለነበረው በሐዋርያት ዘንድ እንደ አስተዳዳሪ ይቆጠር ነበር። ጌታችንም አምስት እንጀራና ሁለት አሳ በርክቶ ሕዝቡን ሲመገብ እንጀራውንና አሳውን የያዘ ወጣት ስለነበረ ወደ ጌታ